ኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰብአዊ አመለካከት ነው። ያም ሰብአዊ አመለካከት እናትና ልጅ የሚል ሰብአዊ አመለካከት። ኢየሱስ ሊፈጽመው የመጣው የማዳን ስራ በሰብአዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን ታንቺ ጋር ምን አለኝ ኢየሱስ የሁሉም ነው። በቤተሰብ ዝምድና ታ እርሱ የሁሉም ነው፣ ለሁሉም ሰብአዊ አመለካከት ማለት እናትና ልጅ ስለሆኑ እናት አለችም አሳደገች፣ እናት ይሄ ሰብአዊ አመለካከት። በመስቀል ላይ የተሰራ የክርስቶስ የማዳን ስራ ቤስ የሚያደረገው በእግዚአብሔር ዘላለማዊ እቅድ ላይ እንጂ በሰብአዊ አመለካከት። ሰውዬ የተናገሩ ትክክል፣ የእኛ ቤዛ የኢየሱስ ክርስቶስ ነው ያሉ። ማርያምን አከብራለሁ ብለው ነው የጀመሩ። እንደው መጽሐፍን መረመሩ አዩ። ሰው ናቸው፣ አንጎል አላቸው። ተናገሩ። መንፈስ ቅዱስ ገለጸላቸው። ኢየሱስ ቤዛ ነው እና ምን ያድርጉ? የዋሹ እንዳንተ ማርያም ቤዛ ናት፣ ታማልዳለች ምናምን እንደምትለው ነው። ለእኛ ትሰቀላለች ብለን እንመን። ከተቀበለ ይቀበል፣ ካልተቀበል ምንም ላረግ አልችልም። ሳምባዲ እንዲያምንልኝ ብ ያልተጻፈ ነገር አላወራም። የተጻፈ እኔ ኢየሱስ ሞቶልሃል እንቢ ካለኝ ጥላውን ሞቶ ለህልብ ያላሳም ነው አልሞተለት። ከመስቀሉ ስራ ውጭ የምንተርክበት ለጭቅጭቅና ለማይረባ ነገር ጊዜያችን የምናውልበት ጊዜ ስለሌለን የሰላም አምባሳደሮች ሆነን ስለ ሰማያዊ ሀገራችን ቀደም ብዬ እንደነገርኳችሁ እኛ በምድር ላይ አምባሳደሮች ነን፣ ወኪሎች ነን። ሰማይን ወክለን የምንሰራ እንጂ ስለ ምድር የምንሰራ በዚህ ምንም የሚቀረን ነገር የለም። ሁላችን አጆች ነን እና። ቶሎቶሎ ቶሎ የሰማዩን ሀገር ለሌላው የማዳረስና የመስበክ የመንገር የላኛውን ሕይወት እሺባይነትን፣ ታራቂነትን፣ ደግነትን፣ በጎነትን፣ ሰላምን፣ እርቅን ማወጅ ይጠበቅብናል። ይህ ሁሉ ከኛን የሚገኘው የኦርቶዶክስ ተዋሕዶ መምህራም ከክርስቶስ ውጭ የዓለም ቤዛ አለ የሚል ልህየወለበው አዲስ ክርስቲያናዊ ትምህርት ይዘው በቅ እዚህ እልህ ለወለደው ትምህርታቸው መነሻ የሆነው ደግሞ የተለያዩ ኦርቶዶክሳዊ ማስተማሪዎችና የሃይማኖት ተከታዮች የሚሳተፉበት ፕሮግራም ላይ አንድ ኦርቶዶክሳዊ አባት የሰበኩት ስብከት ለው ኢየሱስ ክርስቶስ ውጭ ለአለም ዲዛ የሆነ የለም ሲሉ ያስተማሩት መጽሐፍ ቅዱሳዊ ትምህርት ነው። ኦርቶዶክሳዊያን ዘንድ ቁጣን ያስነሳው መጽሐፍ ቅዱሳዊ የሆነና ኢየሱስ የተባለ በክብሉ የመናፍቅ ትምህርት ሲሉ በመጣዕት የሚታወቁት ኦርቶዶክሳውያን ቤተ ክርስቲያኗ ዘርፈ ብዙ ድጋፍ በማድረግ የሚታወቀውንና የፍኖተ ጽድቅ ዝግጅትን እንዲዘጋጅ ድጋፍ የሚያገልገውን ድለሰብ ሳይቀር ከፍ ዝቅ ሲያገልጉት በመታየት ላይ ናቸው። የጌታችን ህማትን ለማክበር ልቤታ የክርስቶስን ክብር ማጋራቱ እውን መጽሐፍ ቅዱሳዊ ነውነ የሚል ጥያቄ ምን ቢነሳባቸው አሽጋን

ፐርሰናል ቢዝነስ አይደለም። መለኮት ከሰማይ ፈርሞ የላከው ፕሮግራም ነው። አይቀልድም፣ እግዚአብሔር በልጁ ደም እግዚአብሔር አይጫወትም። አንድ ልጁን ገሎ አላው ለእከለ ላበድር አልችልም። የኢየሱስ ብቻ ነው ይሄ ሥራ። እግዚአብሔር የተቀበለው የኢየሱስን ደም ብቻ ነው። አይ የኢየሱስን የክህነት ሥራ፣ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ስራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደ ማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው። እውነት እንምላችሁ እምነቱ እንዲደራጅ አይደለም የምሰብከው፣ የተጻፈ ነው። ከዚህ ውጪ እውነትም የለም። የመጨረሻው ይሄ ነው። ጉንጭ የሚያለፋ ጭቅጭቅ ውስጥ አትግቡ፣ አትግቡ። እውነቱ እውነት አለቅ። ከተቀበለ ይቀበል፣ ካልተቀበል ምንም ላረግ አልችልም። ሳንባዲ እንዲያምንልኝ ብዬ ያልተጻፈ ነገር አለረም። የተጻፈ እኔ ኢየሱስ ሞቶልሃል እምቢ ካለኝ ጥላውን ሞቶልህ አለ ብዬ አላሳምነውም። አልሞትለትም፣ ብሞትለትም አላድነውም። እግዚአብሔር የተቀበለው ደማል። ቁጣው ኃጢአትን ለመበቀል ሰውን አይደለም። እግዚአብሔር የሚበቀለው ኃጢአትን እኮ ነው የሚበቀለው። ሰው ለምንድን ነው የተቀጣው? ኃጢአት እላዩ ላይ ተገኝቶበት ነው። አውርድ ኃጢአትን አሉ እግዚአብሔር። የት ላውርደው ሲለው፣ ልጄ ላይ አላወርድም ሲለው፣ አንድ ላይ ልጄ ላይ አርገው። ያው ስላንተ ኃጢአት እኮ የፈሰሰ ደም ያንጻ መስቀል ላይ ውሰዶ ሲል እምቢ ይላል ሰው ልከኛ ነው ይሄንን ስራ ለመስራት እግዚአብሔር አንድ ልጁን ነው መስቀል ላይ የገደለው አንዴ ነው የሆነው እሱንም ኢየሱስ ነው ያረገው ይሄም ደግሞ አይደገምም አንዴ ነው ዚስ ሶ ሲሪየስ ባይ ዘዌ እውነቴን ነው የምነግራችሁ በጣም ነው የምወዳችሁ በጣም ነው የማከብራችሁ በጣም ነው የምጠነቀቅላችሁ ከእግዚአብሔር በላይ ግን አልወዳችሁም እግዚአብሔር ድሮም ዘንድሮም ወደፊትም ኃጢአትን ይቀጣል አይታገስም ለምን አንድ ልጅ እንገድ እያለው በዚህ ጉዳይ ከዚህ ውጪ እውነት የለም። እስቲ አሜን በሏ። ሰውዬ የተናገሩ ትክክል። የእኛ ቤዛ ኢየሱስ ክርስቶስ ነው ያሉ ማርያምን አከብራለሁ ብለው ነው የጀመሩ እንደው ቤዛ እየተባለ በተለምዶ የሚባለውና ይሄ ይለያያል አቸው መጽሐፍን መረመሩ አዩ። ሰው ናቸው፣ አንጎል አላቸው። ተናገሩ። መንፈስ ቅዱስ ገለጸላቸው። ኢየሱስ ቤዛ ነው አሉ። ምን አባት አረጋጅ ስለዚህ የኦሮሞ ጳጳስ የተናገሩት አግባብ ነው፣ እንደግፈዋለን። እኛ ኦርቶዶክሶች፣ የአማራ ኦርቶዶክሶች እኔ እኔ ዋሽቻ አልነግርም። ቤዛ ኢየሱስ እኔ ክርስቲያን ኦርቶዶክስ ነ ማርያምን አላንቋሸሹ፣ ማርያምን አልተሳደቡ። ቤዛችን የሞተልን ኢየሱስ ነው። ያ እና ምን ያድርጉ የዋሹ እንዳንተ ማርያም ቤዛ ናት ታማልዳለች ምናምን እንደምትለው ማርያም ተሰቅላለች ብለን እንመን ነው? ለእኛ ተሰቀላለች ብለን እንመን መጽሐፍ ቅዱስ ማይለውም ልጇ ያላለውም አማኑኤል ያላለውም አማኑኤል ብቻ የሰው ልጆች ሁሉ የክርስቲያኖች ሁሉ መመኪያ ኢየሱስ ክርስቶስ ነው። ወደድክም ጠላህም፣ እውነተኛ መንፈስ ቅዱስ ያለው ሰው መጥቶ ሲገልጠው ለመደበቅ መጣጣር አያስፈልግም። ክርስቲያን ከሆንክ ደግፍ። ቤዛችን፣ አልፋና ኦሜጋ የነበረው ያለውና የሚኖረው ኢየሱስ ክርስቶስ ይባላል። እኒህን ሰው ግን ተረባርበው የመጣባቸው ፖለቲካ አልተናገሩም፣ ዘራቸውን አልጠቀሱም። ቤዛ ነው። ኢየሱስ ነው። ወደ ደርክም ጣላ በቋንቋቸው መሰባበር እንደውም ደስ ይላል። የሚናገሩት አማርኛ አላ ቤት ዲህ አይነት አባት ነው የሚፈልግ እኒን ባገኝ ይሳለማል። ቀሲስ ዶክተር ዘበነ ለማ በመስቀል ጉዳይ ላይ ምን አስተማሩ ሰምተን እንመለስ። መስቀልን እናከረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እለዋለን፣ መስቀል የነፍሳችን መዳኛ ሁሉ ነው እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። እንግዲህ ከመምህሩ መስማት እንደቻል ነው። መስቀል ቤዛችን ኃይላችን መስቀል የነፍሳችን መዳኛ ሁሉ እንለዋለን፣ ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው በማለት ተናገሩ። እንግዲህ ይሄን ንግግር የተናገሩት እንግዲህ ሰሞኑን እንደምታውቁት አቡነ ገብርኤል ማርያም የዓለም ቤዛት ባለም ባሉት መሰረት መምህር ዘበነ ለእሳቸው መልስ ሲሰጥ ነው እንግዲህ እንኳን ማርያም ተቀረና መስቀሉን ራሱ ቤዛችን፣ ኃይላችን፣ የነፍሳችን መዳኛ ነው እንለዋለን እያሉ መስቀላቸውን እያሳዩ ወርቃማ መስቀላቸውን እያሳዩ በቪዲዮ እንደምትመለከቱት ተናገሩ ማለት ነው። አቡነ ገብርኤልስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ የሆኑት አቡነ ገብርኤልስ የእንጨቱ መስቀል ወይም ዕፀ መስቀል የሚባለው ቤዛችን የነፍሳችን መዳኛ ነው ወይ ብለን የምንጠይቃቸው፣ እንዲህ ይላሉ። በመስቀሉ ስንል ቅርጽ ያለፈ ነው። መስቀሉ ማለት እኮ መከራው ማለት እኮ። ምን ማለት ነው መስቀል ኃይላችን ነው መስቀል ቤዛችን ነው ስንል ምን ማለት ነው? የጌታ የኢየሱስ ክርስቶስ መከራው ሥቃዩ መስቀል ተብሎ ነው የሚተረጎመው። መከራ መስቀል ቤዛ ነው ስንል ይሄ ቤዛ ሆነልን ማለት አይደለም፣ ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ያሳየውን ደግነት፣ መልካምነት ማለታችን። አዎ አሁን ገብርኤል እንደተናገሩት እሳቸውም በእንጨት የተሰራውን መስቀላቸውን እያሳዩ መስቀል ቤዛችን ነው መስቀል ኃይላችን ነው መስቀል የነፍሳችን መዳኛ ነው ስንል ይህንን መስቀል ማለታችን አይደለም። ይህንን መስቀል ማለታችን አይደለም። መስቀል የሚባለው የኢየሱስ ክርስቶስ ሞት የኢየሱስ ክርስቶስ መከራው እሱ ነው መስቀል የሚባለው። ስለዚህ የኢየሱስ ክርስቶስ መከራው ኃይላችን ነው ቤዛችን ነው የነፍሳችን መዳኛ ነው ብሎ ተናገሩ። ሁለት የተለያዩ ጽንፎች። የትኛው ትምህርት ነው ለኦርቶዶክስ ቤተክርስቲያን ቅርብ የሆነው የመምርዘበነ የመምር ዘበነ ትምህርት ነው? የትኛው ትምህርት ነው ለሐዋርያቶቹ ትምህርት ቅርብ ወይም ደግሞ ከሐዋርያቶቹ ትምህርት ጋር የሚስማማው ብንል የአቡነ ገብርኤል ትምህርት ነው። ስለዚህ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ምንድነው የምታምነው? መስቀል ስትል ይህን እያለች ነው። ይሄ ዕጸ መስቀሉ የእንጨቱ መስቀል የኔ የብረት ነው ግን በዚህም ሆነ በዛ ዕጸ መስቀል ብላ ምጠራው ወይም የእንጨቱ መስቀል ብላ የምትጠራው የነፍሳችን መዳኛ ቤዛችን፣ መድኃኒታችን ነው ብላ ታምናለች። ዶክተር ዘበነ ለማ አዎ እንዲ ነው የምናምነው። ለዛው ምንድነው ያሉት ኦርቶዶክስ? ይሄ ነው አሉ። ተዋህዶ ይሄ ነው አሉ። እንግዲህ ስማ ኦርቶዶክሳ ኦርቶዶክስ ማለት ዕፀ መስቀሉ ይሄ የተመሳቀለው መስቀል ነው የነፍሳችን መዳኛ ብላ የምታምነች ይሄ ቤዛችን ነው ብላ የምታምነች፣ ይሄ ኃይላችን ነው ብላ የምታምነች፣ ሐዋርያቶቹ ስንል ሐዋርያቶቹ እንደዚህ ያላስተማሩ፣ አቡነ ገብርኤል ስንል አቡነ ገብርኤል ራሳቸው ይሄንን እያሳዩ ይሄ የነፍሳችን መዳኛ አይደለም፣ የነፍሳችን መዳኛ የኢየሱስ ክርስቶስ መከራው ሕማሙ ነው አሉ። እውነት ነው። ሐዋርያ ጳውሎስ እንደተናገረ አንደኛ ጢሞቴዎስ 2፥6 ላይ ራሱን ለሁሉ አሳልፎ ሰጠ ማ ክርስቶስ። ኢሳይያስም በምዕራፍ 53 ላይ በእርሱ ቁስል እኛ ተፈወስን፣ እርሱ የህማም ሰው ነው በማለት ተናገረ። በኢየሱስ ክርስቶስ ህማም፣ በክርስቶስ ሞት መከራ እኛ ደህንነት አገኘን፣ ኃይል አገኘን፣ ከእግዚአብሔር ጋራ መታረቅን ቻልን ማለት ነው። የኢየሱስ ክርስቶስ ቤዛነት ብዙ ጊዜ ይህንን ትኩረት አድርግ። ቀጥሎ ላለው ምን ይላሉ? ለምሳሌ ቤዛ ማለት እኮ ጫማም ተብለዋል፣ ሙሴም ተብለዋል። እኛ ቤዛ ላይ አይደለም ችግራችን፣ ትርጉሙ ላይም አይደለም ችግራችን። የዓለም ቤዛ የሆነችበትን ምክንያት ነው። አትቁረጡት፣ አትቁረጡት። የዓለም ቤዛ ነው። ሁልጊዜ ቤዛ ብላችሁ ፈታችሁ የዓለም ቤዛ አትበሏት። የዓለም ቤዛ ነው። የዓለም ቤዛ ማለት የዓለም ምትክ ማለት ነው። ማርያም ምን ስትሆን ነው የዓለም ምትክ የሆነችው? መቼ? የቱ ጋር? ይኸው በኢየሱስ ቤዛነት ነው፣ በኢየሱስ ምትክነት ነው ነው የሚለው እናንተ ጌታ ምትታችሁ ነው። በማርያም ቤዛነት ነው የምትሉት። ማርያም ለዓለም ቤዛ የሆነችው መቼ ነው? ዓለምን ያዳነችው በምንድን ነው? ማርያም እናንተ የምትሉት ያው ልጁ በመወለዷ ነው፣ የመወለዱ ምክንያት በመሆኗ ነው ነው የምትሉት። ኦኬ አንደኛ የመወለዷ ምክንያት በመሆኗ የዓለም ቤዛ ናት መጽሐፍ ቅዱስ አይልም። ሁለተኛ እሷ በመወለዷ ምክንያት ነው የምትሉ ከሆነ ኦኬ እሷን የወለዱስ እሷ ባትወለድ አትወልደውም ስለዚህ አናና ኢያቄምም ቤዛ ናቸው ማለት ነው ለማርያም መወለድ ምክንያት ናቸው ስለዚህ ወደኋላ እንሄዳለን ማለት ነው ስለዚህ ይሄ ኢየሱስ የዓለም ቤዛ ነው የሚለውን ትምህርት ለመጣላት የተፈጠረ ትምህርት ነው ይሄ ማርያም የዓለም ቤዛ ነች የሚለው ማርያም የዓለም ቤዛ ሆና አታውቅም ልትሆንም አትችልም የዓለም ቤዛ ኢየሱስ ነው የዓለም ቤዛ ዓለምን ምትክ ሆኖ ያዳ ነው ምትክ ሆኖ ማለት ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል አይደል ያለው እዚህ ጋር ስለዚህ ሁሉ ኃጢአተኛ ነው። ስለዚህ አንድ ንጹህ ሰው ይፈለግ ነበረ፣ ኃጢአት የሌለበት ኃጢአት ያላወቀ አንድ ልጁን ስለ እኛ ኃጢአት አደረገው የሚለው መጽሐፍ ለዛ ነው። ተፈለገ፣ እግዚአብሔር አጣ ከሰው ልጆች መካከል። ለዛ እኮ ነው አምላክ ሰው የሆነው። ከሰው ልጆች መካከል ቢኖር እኮ ንጹህ ቢገኝ እኮ አምላክ እኮ ሰው አይሆንም ነበረ። ተፈልጎ ግን አጣ፣ የጽድቅን ጥያቄ የሚመልስ ሰው የለም። ስለዚህ እግዚአብሔር አይ በቃ ነይ ሰው ሆኜ የጽድቅን ጥያቄ መልስና ከሞት ወደ ህይወት አመጣዋለሁ ሰውን አለ። ለዛ ነው ከስላሴ አካላት መካከል አንዱ እግዚአብሔር ወልድ ድህር ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። ኦኬ። ስለዚህ እኛን ወከለና የእኛን ኃጢአት በደል ሁሉ ተሸከመና እሱ ተቀጣልንና የእኛን ቅጣት ተቤዥን። ሪደምፕሽን ማለት እሱ ነው፣ የዓለም ቤዛ የምንለው እሱ ነው። አይ ማርያምም ለምን ይቅርባት እሱም በመውለዷ? ከየት የመጣ ትምህርት ነው ይሄ? መጽሐፍ ቅዱስ አያውቀውም። አይ ሔዋን ባለመታዘዟ ኦኬ፣ ማርያም ደግሞ በመታዘዟ እንደዛም ይላል መጽሐፍ ቅዱስ፣ አዳም ባለመታዘዙ ኢየሱስ በመታዘዙ አለ መጽሐፍ ቅዱስ ላይ። ሔዋን ባለመታዘዟና ማርያም በመታዘዟም አለ መጽሐፍ ቅዱስ ላይ? የለም። ካዲያ በቃ እንመን ዝም ብለን እንመን፣ ምንቸግራለሁ። ትክክል አይደለም ይሄ። የኢየሱስን ነገር ሁሉ እየተከታተሉ የነጠቁ ለፍጡር መስጠት ትክክል አይደለም። እኛ የማርያም ጥላቻ ስላለብን አይደለም። ማርያምን ጠልተን ልጇን እንወዳለን እንላለን? እንዴ ነውር አይደለም እንዴ አይደለም። የጌታናት ጠላቶቻችሁን ውደዱ የተባለ ወንጌል ነው የምንከተለው። እኛ የማርያምን ጥላቻ አይደለም፣ ግን የኢየሱስን ወስደን ለማርያም አንሰጥም ነው። ለእኛ ቤዛ የሆነው ምትካችን የሆነው ስለኛ ሞቶ የተነሳው እኛን ለማጽደቅ ኢየሱስ ነው ነው። አትንጠቁብን የኢየሱስን እየወሰዳችሁ ለፍጡር አትስጡብን ነው እኛ የምንለው እንጂ ማርያምን ጥላቻ አይደለም። የጌታናትን እንዴት እንጠላለን? ምን አድርጋ ነው የምንጠላት? የሚያስጠላስ ነገር አላት እንደ ጌታናት ግሶ እንዳልኩት ማርያምን ጠልተን ነው ኢየሱስን እንወዳለን እናመልካለን የምንለው፣ አይደለም። ግን የኢየሱስን ለኢየሱስ ነው። ኦኬ። ስለ ማርያም የተባለውን የማርያምን እንደዛ መጽሐፉ እንደሚለን እንደዛ ነው፣ ምናምን ነው። ስለዚህ ማርያም የዓለም ቤዛ ነች እናንተ በምትሉትም በምትሰጡት ምክንያት ትክክል አይደለም። ቅድም ያነሳው ግን ያሬድዬ፣ የለም ምናልባት እድል የምታገኝ ከሆነ ወደ በኋላ እኔ የጠየኩት ዋንሳ፣ ግን የምታመጣው ማርያምና ሔዋንን ለንጽጽር ያቀረበ ካለ አንድ ቦታ ላይ ከዘፍጥር እስከራ ያምጣ ሰይጣንና ማርያምን እያልክ አታምጣ። የቅድሙ በዘሪቱ በአንቺና በዘሩ መካከል ጠላትነትን ምናምን ስለ ሰይጣን ነው፣ አንዱን ለማርያም ነው አልክ። ለአንተ በአንተ ፍቺ መሰለት ለማርያም ነው ብለን እንደወስድ፣ እዛ ጋ የተነጻጸረው ምጪስ የዋንና ማርያም አይደሉም። እውነት ነው፣ የእኛ ኢየሱስ ልዩ ኢየሱስ ነው፣ የተለየ ማለት ነው። ከየትኛው ብቻውን ማዳን ከማይችለው አሁንም የማርያምን ጡት ካልጣለው ኢየሱስ የተለየ ኢየሱስ አለን እኛ። ይህኛው ኢየሱስ በአብ ቀኝ የተቀመጠ የተቀመጠ ስለኛ የሚማልድ ኢየሱስ ነው። እኛ ያለን ቁጡ የሆነ ወንበር ላይ ተቀምጦ አንተ ላይ ለመፍረድ የተዘጋጀ ኢየሱስ አይደለም። ይሄ ኢየሱስ ዛሬም የሚራራ ሊቀ ካህናችን ነው። ይሄ ኢየሱስ ወዮላችሁ የሚለው ኢየሱስ አይደለም የኛ ኢየሱስ። የኛ ኢየሱስ ልጄ ወይና፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት በላለው ያህል ትሑቱ ጌታ ነው የኛ ኢየሱስ። ስለዚህ ልዩ ኢየሱስ ነው ካሉ አዎ ይለያል። ከየትኛው ኢየሱስ እናንተ ከምትነግሩን ኢየሱስ፣ ይሄ በየገድላቱ የማንንም መነኩሴ አፉን ከሚስም ኢየሱስ የተለየ ኢየሱስ ነው የኛ ኢየሱስ። ይለያል። ከማንም መነኩሴ ጋር አፍ ላፍ የሚሳሳም ኢየሱስ አናቅም አልጋ ላይ ከወንድ ጋር ሱከ ላይ መኖክሴው ከታች ሁኖ አፉን የሚስም ኢየሱስ የኛ ኢየሱስ ይለያል። የዘራ ብሩክን እግር ወርዶ የሚስም ኢየሱስ እኛ የለንም። ለዘራ ብሩክ የሚሰግድ ኢየሱስ እኛ የለንም። የኛ ኢየሱስ ይለያል። ትሁት ነው አዎ ትሁት ነው። የደቀ መዛሙርቶቹን እግር አጥቧል። እውነት ነው አጥቧል። ግን ለደቀ መዛሙርቶቹ አልሰገደም። ኢየሱስ ይሰገድለታል እንጂ ስለዚህ ይሄ ኢየሱስ እኮ ያድናል። ይሄ ኢየሱስ ምን አይነት ኢየሱስ መሰላችሁ? ይሄ ኢየሱስ በእምነት የሚያጸድቅ ነው። አሃ ሜሎስ አምነሃል፣ ግን ይቀራል የሚል ኢየሱስ አይደለም። ይሄ ኢየሱስ አምነህብኛል፣ ሞቴን አምነብህ አምነሃል፣ ትንሳኤውንም አምነሃል፣ ግን ህጉን አልፈጸምክም፣ እሱን መስራት አለብህ፣ እናቴን ደግሞ ምልጇን አልተጠቀምክም፣ በጻድቃን በቅዱሳን ስም ደግሞ አልመጣም፣ አልዘከርክም የሚል ኢየሱስ አይደለም። ይሄ ኢየሱስ አንተ ስለኔ ኃጢአት ሞተሃል አንተ ደግሞ ስለ እኔ ጽድቅ ተነስተሃል፣ ባልንበት ቅጽበት ላይ ያዳነን ያጸደቀን የቀደሰን የልጅነት ክብር የሰጠን ኢየሱስ፣ የኛ ኢየሱስ በፕሮሰስ አይደለም የሚያድነ። የኛ ኢየሱስ ካንተ የሆነ ስራ እያየ አይደለም የሚያድነ። የሆነ ነገር ሲያይ ድነትን እየወሰደ የሆነ ነገር ሲያይ ደግሞ ወደፊት ድና አለው የሚል ኢየሱስ አይደለም። ይህ ኢየሱስ የሚያድን ኢየሱስ ነው። በአመንከው ቅጽበት የሚያድን የሚለውጥ ከሱስ ነጻ የሚያወጣ ከሞት የሚያስመልጥ ነው ይሄ ኢየሱስ። ምን ተርክላችሁ ኢየሱስ በተግባር ያየነውን ኢየሱስ ነው፣ ሲያድን ያየነውን ኢየሱስ ነው፣ ሲለውጥ ያየን ኢየሱስ ነው። ስለዚህ ኢየሱስ አይለይም ወይ ወገን? ድብን አድርጎ ይለያል።